ሸህ ዑመር ገነቴ እንዲህ ወደ ሀገር እንዲህ ወደ ገታ ደግሞ ወደ ዳና ጫሌ ጎንደጎራ የተሰየማችሁ ሰው መሆን ሰው መውደድ የሚለውን ኪታብ ውሉን ቀይራችሁ በሸዋ ከተማ የአገር ዋርካ ሲወድቅ ከቶ ምናላችሁ! የቦረናው አሊም፣ የገነቴው ማርዳ፣ የደጋጎቹ ልጅ የወሉ አይነ ኩሌ ቁመናው ጀርጋዳ ፈትፍቶ ሚያጎርሰው ኢልም እንደ ፍሪዳ የተሽሞነሙነው ከታች ከታስ በሀድራው ቤት ከላይ በዋሪዳ አማናውን ሳይሸጥ ኪታቡን ሳይዘውር መንገዱ አማራለት ደግሞ እንደ ነጫሌ ደግሞ እንደ ነሺ ኢዳ ወሎን ያህል አገር ቦረናን ያህል ቤት በመሻይቅ ኪታብ አገርና ማጀት ሰርቶ የሰጣችሁ ከደበታይ ቃዬ እስከ ደገሮች ቤት ሰው መሆን የሚሉት የሰውነት ቅርአት እያስነበባችሁ ምነው ጀማው ሁሉ ቀለሙን ሳት ይዞ ቀልብ እንደነካው ሰው ተውጀበጀባችሁ። ደረቅ ስብከትማ የቃላት ድርድራ ነጫጭ ጥምጣም ጋር ሞልቷል በድጃችን ሀጂ አልወጣል እንጂ አልተስማማ ሆኖ አፍና ቀልባችን በተውሶ ፊደል በወለድ አግድ ሰንቅ እንኳንስ የሰማይ የምድሪቱም ሕይወት ቁመናው ላይ ቀና። የአባቶቻችን መንገድ ንቆ ያፈረሰው ወርዋሪ ሁሉ መሃል መንገዱ ላይ ቀረ በጅማሬ ቀረ በጎተና። አፍ በረከሰበት ፊደል ባጠረበት በዚህ ዱልዱል ማለም ሰውነት በራቀው በጸረሰብ መላስ ኪታብ ቢዘረጋ መድረክ ቢሸላለም የተነገረ እንጂ የተሰበከ እንጂ በግብር የጸና አንድም ሕይወት የለም። ከህይወት የሚፈልቅ ብዕርና አንድበት ስብከትና ድዋ በጧረ ቀሊብ ትውልዱን ሲያበጃጅ በዘመናት መሃል በርግጥም ሰምተናል የሰው መሆነ ኪታብ በሰውነት ሚዛን ይችን ምድር ሲዋጅ የጋለውን እሳት ቃንቄ ወላፈኑን ሲያበርደው አይተናል የነ ሙፍቲ አንደበት የነ ኦመር አዋጅ አዳ ምን ዋጋለው በጨለማ ወራት በተደናገረው በቀኝ ጀምሮ በግራ በሚያድረው በመውደድ ጀምሮ በጥላቻ መደድ በሚደመድመው እሰጣለሁ ብሎ ነጥቆ በሚጥለው በዚህ ክፉ ጊዜ ዘመኑን አኩርፎ ዙልሙን ተጸይፎ፣ ደጋግሰው ሲሄድ ውስጡን ቅር እንዳለው አትጠራጠሩ። ማለዳው ውሽንፍር፣ ቀኑ ጨለማ ነው። በወሎዎች ዘንዳ በወሎዮቹ ቤት ይኸው ዛሬም ድረስ እየተነገረ ያለ ኪታባችን የእቅራችን ፊደል ሰው ነው መጀመሪያው ሰው ነው ማክተቢያችን። ይህ ገልቱ ዘመን ብቅና ፍሬ ስንዴና ገለባው እየተዛነቀ በየሰርጣ ሰርጦ እምቦጭ ዋርካ ላይ እየተደለቀ ዙልማሊያም ብሎ የዛወያው ሰንደቅ ምስለኔ ወደቀ። የዘረኝነት ጎጥ፣ የሃይማኖት ጠገቅ፣ ያድሎ ክፉ ደዌ ነግሶበት ባገሩ ውሸት ጌጥ ተደርጎ ከዳያው ጭጉት ስር እስከ ንጉሥ እልፍኝ በመስተናበሩ ይኸው በዚህ ሰሞኑ የሀበሻ ሊሞች ዱንያን ተጠይፈው ሞተን አቅፈው ሳሞት ለሐቂቃ አደሩ። እኛ ደጋጎቹ በየበረሃው ላይ በደርሳነት ሐቅ አንጀታቸው ታስረው በረሃብ ተወግሮ ነበር የታያቸው ከዶንያ ድግስ ጋር የተጣላ ኑሮ እነርሱ ተርበው ዛውያው እንዲቆም ኪታቡ እንዲጸና ነበር ምኞታቸው። እየተናነሱ ጀሊሉን ማተለቅ ነበር እየታያቸው። እየተሰደዱ እየተወገሩ ጅማውን መካደም ነበር መንገዳቸው። ሰውን እየሰሩ ሰውን ማንገስ ነበር ነገረ ሥራቸው። ጫሌ ጋንደጎራ ቃሉ ጅማ ንጉሥ ዑመር ዑመር ይላል ዛሬም ኪታባቸው። አባትነት ማለት ለሀገር የተሰጠ ለወገን ለዘመድ ለመንገደኛ ሰው ለባዕዳ ድንገቴ መሆኑን ነገረን መሆኑን አስረዳን። የደገሮቹ ልጅ የገበታው ባለሟል ሼህ ዑመር ገነቴ እንዲህ ወደ ራያ እንዲህ ወደ የጁ ደግሞ ወደ ቃሉ ወደ ወይርሃ መቶ ይህ የጦቢያ ሰው ታሞ ከረማሉ። አሸረው እያለ ዑመር ጋር ተኝቶ እሱ የቀደረው የወሰነው ነገር አይታለፍ። ቀኑ ምንን ሰው ቢወዱት ከሞት ያስጥሉት ካለቀ ዘመኑ። ግን ደግሞ ግን ደግሞ ከኛ ጋር ይኖራል የሙፍቲ ዑመር ቃል ነገር ኪዳኑ። ዛሬ የምንላለን ሰዎች ሆይ ሰው ሆኖ ጃኖ መንግስቱ ዘገዬ ከዳና መንደር እስከ ጫሌ ጋር እንደ ጎራ ድረስ በዱአ ያደረገው ለአባታችን ሀጅ ሙፍቲ ነፍሲ ማር እንላለን። ጋዜጠኛ ጌጡ ተመስገን በማህበራዊ ሚዲያ ያጋራውን በጃኖ መንግስቱ ዘገየ የተጻፈውን ግጥም ያነበብሁላችሁ ሁኔ ተመስገን አይችሉም ነበርኩኝ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአዲስ ቪዲዮ መለሳለሁ። እስከዛው ድረስ ይመቻችሁ።